ዛሬ ስለ ስፓርታከስ ነው የምናወራው ማለት ነው። አንተ በቃ ስፓርታከስ ሲባል አይምሮ ተበላሽቷል ይላል፣ አይምሮ ውስጥ ያለው ሌላ ነገር ነው። በቃ ይሄ ሰው ግሪክ፣ ያሁኑ ግሪክ ቡልጋሪያ የሚባለው አካባቢ ላይ የተወለደ ያው፣ የዛኔ ሮም ኢምፓየር ነው ሮም ግዛት ነው ሲጀመረው። አው ሮም የምትባለው የአሁኗን አውሮፓ አረብ ሀገረቶችን፣ ቱርክ ምና የምትላቸውን እንዳለ ጠቅልሎ የገዛ እስከ ግብጽ ድረስ እና አልጄሪያ እና ሞሮኮን በደንብ ጠቅልል አድርጎ የገዛ ኢምፓየር ነው ግዛት ነውና ይሄ ስፓርታከስ በሕይወት የነበረው ኢየሱስ ክርስቶስ ከመወለዱ ከ100 ዓመት በፊት ነው ማለት ነው። ኢየሱስ ክርስቶስም የተወለደው በሮም ግዛት ስር ነው። እና ይህ ሰው በቃ ይሰማማ ማን ወኔዋ ማለት ነው የሮም ወታደር የራሳቸው ወታደር ነበር። ከነሱ ጋር ተጣልቶ ነው ባሪያ ያረጉት መልሰው ማለት ነው። እና ባሪያው ነው ግላዲያተር ነው። ግላዲያተርስ ማለት ባሪያ ናቸው፣ ግን ፋይተርስ ናቸው። ከምን ጋር ነው የሚጣሉት? እንደዚህ በስቴዲየም ይከበቡና በሰዎች ማለት ነው ከእንስሳት ጋር ከድብ ጋር ከነብር ጋር ከአንበሳ ጋር እና ነው የሚጣ ሰምታይምስ ከዘንዶ ጋር ነው የሚጣሉት ማለት ነው። እና እስከ እርስ በራስም ይጣላሉ። ዋናው እሱ ነው። እና ይሄ ንጉሶቹ መዝናኛ ህዝቡ ማዘናጊያ ነው። የሮምን ከተማ ነዋሪዎችን ማዘናጊያ ነው። ሮም ማለት የአሁኗ ሮም ጣሊያን ያለችበት የምትገኝበት ነው ማለት ነው። እና ይህ ሰው በደንብ በቃ በአንድ ከክቶ ነው የሚወጣው። በቃ ማንም የሚምጣበት ማለት ነው። አስወግዶት ነው ገለ ነው የምታሸንፈው በቃ ስማሽ ስማሽ ስማሽ ነው የሚያረጋቸው። በቃ እያጋደመ ነው የሚሰካላቸው ነው ማለት ነው። በቃ ሁሉንም እንትልይ ስለሚል በቃ ፌምም አለው። በቃ ተሰሚነት አለው። በባሪዎቹ በግላዴተሮቹ በራሳቸው ዘንድ ራሱ ክብር አለው ማለት ነው። ዝም ብሎ ሰው አይደለም። ይህ ሰው ግን ይሄ ነገሩን ላልሸወደውም፣ ድለላ ምናምን በቃ አድናቆቱ ምናምን ምናምን ጭብጨበው አልሸወደውም። ባሪያ እንደሆነ አረሳም ገብቷል። እኔ እኮ እህ ምናምን አላላ ባርነቱን ለመስበር ነው ያሰበው። ወዲያው ከጓደኞቹ ጋር አምልጦ ሪቤል ያደረገው ማለት መሸሽ ምናምን መጥፋት ሳይሆን ሮምን ኢምፓየር ለመጣል ሮም ኢምፓየር ለመጣል ማሰብ ማለት ማለት ነው። አንተ እንዴት ነው በቃ አሁን አንተ ከእግዚአብሔር ጋር ልጋፋ ብለን እንደማታስበው ነው። በዛ ሰዓት ሮም ኢምፓየር ታላቅነቱ ማለት ነው። ሶልጀሮቹ እንዲናቸው በደንብ የተደራጁ፣ በደንብ የሚለብሱ፣ በጣም ታክቲካል የሆኑ ኦልሬዲ ጊዜ ቢሰጣቸው ዓለምን ለመግዛት ወደኋላ የማይሉ ናቸው ሮሞች ማለት ነውና እኚህ ሰዎች ጋር መዋጋት ጀመረ። በሌለ ነገር ማለት ነው። ከዛ መጀመሪያ ባህሪዎቹ ነበር አብሮት። ከዛ ገበሬው አብሮት ይዋጋ ጀመረ። ምን በእነዚህ የተማረረ ህዝቡ፣ ምናምን ደሀው ማህበረሰብ አብሮት እስከ መቶ ሺህ ወታደር ደረሰው። ስፓርታከስ በራሱ ማለት ነው የሚመራው እና ሂተራን ነው በቃ መቶ ነው የሚሮጠው። ልክ እንትን ቆርጦ ገሎ ምናምን የሚጨርሰው እኛ አርሶ ሲመጡ የለም የለም፣ በዚህ ይመታና በዛ ማለት ነው። በላይ ዘለቀ ማለት ነው። መድ ማለት ነው፣ አንድ አይነት ሙድ ነው እና ማን ከማን ተኮረጀ ትላል? እና እንደዚህ አይነት ጉሪላ ታክቲክ ማለት ነው በቃ መተ መጥፋት መተ መጥፋት ነው። ይሄንን ነበር የሚጠቀመው ለሁለት አመት ሮምን አሰቃያቸው። አሰቃያቸው ሮምን ትሉት። ከዛ ደህና ጀነራል አስቀመጡ። በቃ ለዚ መድኒት የሆነ ከባርቤሪያን እንደዚህ ፋይት ከሚያደርጉ ሰዎች ጋር ልምድ ያለውን ጀነራል አስቀመጡበት። ያ ጀነራል ነው ያለውና ወደዛ ምን ነው አንቺ አላበዛሹም እኛ ምናምን አስቃይ ደግሞ በጦርነት ላይ ተሸንፎ በሚገርም ታክቲክ ሽወዳ ነው ተሸንፎ የሞተው ማለት ነው።